አሰላሙ አሌይኩም ውድ መጠንያውያን እንደምን አላችሁ? እንዴናችሁ? እንደምን ከረማችሁ? ለዛሬ እንግዲህ እንደዚህ ውብ የሆነ ቆንጆ የሆነ የሮክቦት፣ የጀበና፣ የትሪ እንዲሁም የዳቦ የተለያዩ ሱፍራዎችን በአንድ ላይ አርገን ሰርተን እንደዚህ ስምርምር ቆንጅትጅት አርገን ቤታችሁን ልናደምቅ ልናሳምር ተዘጋጅተናል ለማለት ያክል ነው። ለማንኛውም ይችህታችን ሶስት ጠገም ዳንቴሎችን ሶስት ጠገም ሱፍራዎችን አዛኝ በዚህ መልኩ ሰርቼላታለሁ ማለት ነው። እንግዲህ ሁለቱ ሱፍራ አብሮ የለም፣ ሁለቱ ሱፍራ ያለው ቤት ነው። እኔ ደግሞ አሁን ያለሁት ስራ ቦታ ነው። ስራ ቦታዬ ደግሞ የተወሰኑትን ጨርሼ የወሰድኩኝ ነውና ነው። ስለዚህ ሙሉን ደግሞ ቤት ያለውን ሙሉን ሙሉን ሁሉንም አድርጌ ያሳያችኋለሁ። በሚቀጥለው እንግዲህ ይህንን አሰራሩን ወይም ደግሞ ልታሰሩ የሚፈልጉ ሰዎች ካላችሁ ያለሁት ጅዳ ነው። የትኛውም ሳውዲ፣ የትኛውም ከተማ አደርሳለው፣ ሰራለው፣ ልካለው። በያላችሁበት ሆናችሁ በ0556 191 823 ብትደውሉልኝ ታገኙኛላችሁ ማለት ነው። እንዲሁም በቁጥር ኢንሴቭ ስታረጉት ዋትሳፕ፣ ቴሌግራም፣ ኢሞ እንዲሁም የቴሌግራም ቻናል አለኝ። እሱንም ገብታችሁ ሰብስክራይብ ድና ብታረጉልኝ ተስፋ አረጋለሁኝ። ዩቲቤንም በቻላችሁት አቅም ሸር ኮፒ ሊንክ እያረጋችሁ ሸር ኮፒ ሊንክ ለዩቱ ሸር ሸር፣ ኦኬ ስህተት ነው፣ ይሄ ይታረምልኝ ለማለት ነው። ሸር አድርጉልኝ፣ ላይክ አድርጉልኝ እንዲሁም ኮምቱልኝ፣ በቃ አስተያየታችሁ ይጠቅመኛል ና አስተያየታችሁን ጻፉልኝ ለማለት ያክል ነው እና ይህንን የመሰለ ውብና ቆንጆ ዳንቴል እንድሰራላችሁ የምትፈልጉ ባልኳችሁ ቁጥር ብታናግሩኝ እሰራለውኝ ማለት ነው። እንደምታዩት እንግዲህ ውብ ነው፣ ቆንጆ ነው። በዛ ላይ ማለት ሰፋ ሰፋ ያለ ነገር አይደለም ስታዩት። ያው እንደምታዩት ቆንጆ ነው ብዬ ነው የማስበው። እንግዲህ አሁን ስለሰራሁኝ ሳይሆን ስታዩትም እንደዚሁ ቆንጆ ነው እና እንደምታዩት አሪፍ ነገር ነው ብዬ አስባለሁ። እናንተ ደግሞ ከዚህ የተለየ ሀሳብ አስተያየት ካላችሁ እንዳልኳችሁ ኮምቱልኝ። መጠየቅ የምትፈልጉት እንዳሳያችሁ የምትፈልጉ የአልጋ ልብስ ወይም ደግሞ ሹራቦች፣ ካልሲዎች፣ የህፃናት ልብሶችን ማሰራት የምትፈልጉ ከሆነ እንደዚሁ ማናገር ትችላላችሁ ማለት ነው። የኢትዮጵያ ክርም የምትፈልጉ የኢትዮጵያ ክርም አለኝ የምትፈልጉትን ጠይቁኝ። የሱፍራ ምክር አለላችሁ። መማር እንፈልጋለን ካላችሁ፣ አሰራሩን ካንቺ አንማርም ሌላ ቦታ ነው ካላችሁም ዩቱብ ላይ ገብታችሁ የምትፈልጉትን አይነት የዳንቴል ስም ጽፋችሁ መስራት ትችላላችሁ። እንደምታየው ታያችሁ፣ ክሩ እንዴት አሪፍ እንደሆነ ትልቅ ነው በዛ ላይ ሌሞን ክር ነው የምትፈልጉት። በቀይ በነጭ በአረንጓዴ ሰማያዊ ምትፈልጉት ሁሉ አለላችሁ። እንደምታዩት ይህ ሱፍራ ደግሞ ፀሐይ ግባት ነው። በጣም ነው የሚያምረው። እዩትም አንዴት እንደሆነ በደንብ አስተካክዬ ቆ ያሳያችኋለሁ። እንግዲህ በደንብ መሬት ላይ ተነጥፎ እንዳይታያችሁ ክፍሌ በጣም ጤኔ ጥየናት እና እንኳን ይሄንን ሊያዘረጋ ቀርቶ እኔን ራሱ በዛ ልፍስል በዚህ ልፍስል የአልጋው እግር ደብድቦኝ ደብድቦኝ ደብድቦኝ እግሬን በቃ የሆነ ነገር አስመስሎታልና፣ ያው ሰፊ ክፍል እስከማገኘ ድረስ አልጋ ላይ አንጥፍ ያሳያችኋለሁ። ቆይ ተነጥፎ ደግሞ ታዩታላችሁ ምን እንደሚመስል በጣም ነው የሚያምረው። ግን ተዘርግቶ ቢሆን ኖሮ በጣም አሪፍ ነበር። ነገር ግን ተዘርግቶ ቦታ አይመችም። ማለት ቦታ አልበቃኝም እና ያው አልጋ ላይ በቻልኩት አቅም ለማንጠፍ ሞክሬ ያለሁኝ። ይሄ ለማንጠፍ የማደርገው ትግል ነው። አልስተካከልልኝ ብሎ ቦታ እየመረጥኩ እንደዚህ ምናምን እያረኩኝ ነበርና። እዩትማ እንዴት እያረግኩ እንደሆነ አሁን። ደዛ አረጋ ነው ወሰንኩኝ። አልጋው ላይ ለምን አላነጠፈውም አልኩኝ እና አልጋው ላይ ማንጠፍ ጀምርኩኝ ማለት ነው። እዩትማ፣ ጠቦታል፣ በጣም ተጨንቋል። ያቹ ሲል ሰርካ በጣም በጣም ጠባብ ስለሆነች እንጂ ሱፋ መሬት ላይ ምን ዘርጋሻት ልክ ተፈውታ በጣም ትንሽ ናት ያለች እንትፈውታ ነው ያው እንግዲህ። እና ይሄንን ይመስላል ማለት ነው። እንደዚህ የመሰለ የፀሐይ ግባት ሱፍራ ሰርታችሁ ቤታችሁ ማድመቅ ትችላላችሁ። ማለት ነው። እንደምታዩት ይኸው ይህንን ይመስላል። እንግዲህ ማሰራት የምትፈልጉ እንታዘዛለን። ይኸው ሳሩንም እንደምታዩት ይህንን ይመስላል ማለት ነው። እንግዲህ የጀመርኩትን በዚህ መልኩ ጨርሻለሁ። እያሳየኋችሁን ለመስራት ብዙ አልተመቸልኝም ነበረ። መጨረስ ነበረብኝ ቶሎ ጊዜ ስላላገኘሁኝ እስከ መጨረሻው አላሳየኋችሁም ማለት ነው። በድጋሚ ስለምሰራው እንግዲህ ካለንበት ቦታ ጀምረን እስከ መጨረሻው አብረን እንሰራለን ማለት ነው። ለማንኛውም ይሄንን መስሎ አልቋል ማለት ነው። እናንተም ትወዱታላችሁ ብዬ ተስፋ አድርጋለሁ። እናንተም ልክ እንደዚህ ቆንጆና ውብ በፈለጋችሁት ከለር መሰራት የሚችል ነው ማለት ነው። እዚህ ጋ ደግሞ ይኸው ልጅቷን የምትፈልገው የትሪና የሮኮቦት ነበርና ይሄንን አስመስዬ ሰርቼላታለሁኝ ማለት ነው። እና በዚህ አጋጣሚ ይህንንም አሰራር እምትፈልጉት ካላችሁ ኮምቱልኝ አሰራሩን አሳያችኋለሁ ማለት ነው እንግዲህ ይሄን ይመስላል ለዛሬ የነበረኝ ቪዲዮ በሌላ ቪዲዮ እስከምንገናኝ ሰላም ሰላም ሁኑ